ድምፃዊ አንዱ አለም ጎሳ ለሶስተኛ ጊዜ ዛሬ ፍርድ ቤት ቀረበ። ዛሬ በነበረው ችሎት ቀነኔ በየዕለቱ ትጽፍ በነበረው ማስታወሻ ላይ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ጠበቃው ተናግሯል። ሞዴል ቀነኔ አዱኛ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረች ስትሆን መጋቢት አንድ ቀን 2017 ዓመተ ምህረት ከሌሊቱ ከለሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን መናገሩ ይታወሳል። የቀነኒ ዲያሪ ከሱ ጋር እንዳለ ጠቅሶ ቀነኔ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ፖሊስ በበኩሉ በአራዳ ምድብ ችሎት ዛሬ በነበረው ውሎ የፖሊስ ምርመራ ውጤት ይጠበቅ ስለነበረ ፖሊስ የምርመራ ውጤቶቹ አሁንም አልደረሰኝም በማለት 14 ቀናትን ለተጨማሪ ጊዜ ጠይቋል። ያንዱአለም ጠበቃ በበኩሉ